በዋነኝነት የሚታገለው አባወራዊ ስርዓትን ለማፍረስ ነው። ባልሽንም ችለሽ በፍጹም የማይሄድ ኮንሰፕት ነው በፍጹም። እና ብዙ ሴቶች ይሄንን ቢረዱ ኖሮ በጣም ብዙ ሴቶች ትዳኑ ራሱ የሚኖራቸው አይመስለኝም። ካልሲዩን ማጠብ የማይችል ወንድ ባል መሆን አይችልም። አዎ፣ እኔ አራስ ሆኜ ካልሲዩን ላጥብለት ነው። ስኬታማ ናት ልንል የምንችለው ያገባች ሴት ነች እናት የሆነች ሚስት አገኘ ማለት ልብሱን፣ ፓንቱን፣ ካልሲውን፣ ሆዱን ኤቭሪቲንግ እያጠበችለት ነው ማለት ነው። ዳትስ ሮንግ። ይህ ድብቅ እውነት የተሰኘው ሳምንታዊ ፕሮግራማችን ነው። በዛሬ ፕሮግራማችን ከዮርዳኖስ በዛብህ ጋር ቆይታ እናደርጋለን። አብራችሁን ቆዩ። ጆርዲን፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ዮርዳኖስ በዛብህ እባላለሁ። መሀንዲስ ነኝ። እና ቲክቶክ ላይ ኮንተንት ክሬት አደርጋለሁ ከሴቶች ጋር በተያያዘ ሴቶች ላይ ስለሚደርስ ጥቃት፣ ሴቶች ላይ ስለሚደርስ ጫና፣ ድምፅን ችበት ድምፅ ሆኛለሁ። አለንም ግን ያው ዝም አላልኩ። ቢያንስ ሴቶች ላይ የሚደርሰው ጫና ጥቃት ምን ይመስላል አሁን ላይ? አንዳንድ ቪዲዮዎችን የማይቻለው በሴቶች ላይ የሚደርስ አካላዊ ጥቃት አለ። እንደውም አንድ ቪዲዮች እየተጣሉ ጩኸት የሴቷ ጩኸት ይሰማል፣ የድብድብ ድምፅ አለው እና ሰዎች በኑሯቸው ጉዳይ ላይ ነው ብለው ዝም ይላሉ ብዙ ጊዜ እና እስኪ ሴቶች ላይ ስለሚደርስ ጫና ከሱ ጋር ማገናኘትሽ ምን ያክላችን? ስለዚህ ነገር በደንብ እናስብበታለን፣ እኔ ላይ ነገር ሊደርስ ይችላል ብለን እንፈራለን። ምን ያክላችን ደግሞ ይሄ የእኔ ጉዳይ አይደለም፣ የሚያሳስብ ነገርም አይደለም ብለን እናልፈዋለን ነው። እንደውም እንደዚህ አይነት ነገር ላይ በምንናገር ሰዓት ብዙ ሰዎች ምን ይሉናል? ሰው ሦስቴ በልቶ ባላደረበት ሀገር፣ ሕግ በማይከበርበት ሀገር፣ ሰው ዝም ብሎ በሚሞትበት ሀገር እናንተ የሴቶች መብት ሴት ተጠቃ ትላላችሁ ብለው ይለውናል እና ይሄ የሚያሳየው ምንድነው? ሴት ሰው አይደለችም። ሰው እየተራበ ሰው እየሞተ እናንተ ሴት ጥቃት ትላላችሁ እያለሽ ያለስ ያ ሰውዬ ምን እየነገረች ነው? ሴት ሰው ነች ብሎ እንደማያስብ ነው እየነገረሽ ያለው እና እዛ ሌቭል ላይ ራሱ ደርሰናል ማለት አፋችንን አውጥተን ሴት ሰው አይደለችም አላልነውም እንጂ በተዘዋዋሪ በድርጊታችንም በዝምታችንም አክሽን ባለመውሰዳችንም ምን ያክል ምንም እንደማንጨነቅ ለሴቶች እያሳየን ያለንበት ደረጃ ላይ ነው ያለው። በየሳምንቱ በየሳምንቱ አዳዲስ ስም ይወጣል። አሲድ ተደፋባት፣ ተጠለፈች፣ ተደፈረች፣ ተገደለች። ከዛ ደግሞ ከዛም በላይ ቁስል የሚሆንብሽ ያጠፉት ጥፋት እና ያጠቁት ጥቃትና የሚሰጠው ቅጣት የሆነ በቃ ፍርድ ቤት ውስጥ እቃቃ ጨዋታ ያለ እስኪመስልሽ ድረስ የአምስት ዓመት ህፃን ልጅ ደፍሮ የስድስት ወር እስራት ሲባል ምን ውስጥ ነው ያለው? እስክቲ ድረስ ግራ የሚያጋባ ነገር ነው ያለው። ሰው እንደዚህ ነው የሚል መልስ የምሰጥሽ አይመስለኝም። ምክንያቱም ማንኛውም ኮመንሰንስ ያለው ጭንቅላት ያለው ሰው ምን ያክል አሳሳቢ ደረጃ ላይ እንደደረሰ ያውቀዋል። ያው ከዛ ውጭ ያለው ሰው ደግሞ እህቱ ላይ እናቱ ላይ ልጁ ላይ እስኪደርስ ድረስ እጁን አጣጥፎ ቁጭ ብሎ ያያል ማለት ነው። እንደዚህ አይነት ሁኔታ ላይ ነው ያለ ነው ልክ ነሽ። በሴቶች ላይ የሚደርሰው ጥቃት ማለት እንትን አይደለም፣ ሌጅላሪ ነገር አይደለም፣ ቅንጦት አይደለም። እንዳልሽው እየጠየቅን ያለ ነው ልክ እንዳለ መብላት እንደ ረሃቡ፣ እንደሌሎች ችግሮች ትኩረት ልንሰጠው ይገባል። ምን መደረግ አለበት ትያለች? እንደ መፍትሄ ሀሳብ መጀመሪያ ሴቶች አንድነታችንን ማጠናከር አለብን ብዬ ነው ማስበው። ምክንያቱም የትኛውም ሀገር ከሴቶች ጉዳይ ጋር ተያይዞ ያመጡትን ለውጥ ስታይ መንግስት አይደለም መብታቸውን ያስከበረላቸው ወንዶች አይደሉም መብታቸውን ያስከበሩላቸው የሆነ ከውጪ የሆነ ድርጅት የኤንጂኦ ወይም ሲቪል ሶሳይቲ ኦርጋናይዜሽን መጥቶ አደለም መብታቸውን ያስከበረላቸው የዛው ሀገር ሴቶች ተሰብስበው አንድ ላይ እጅ ለእጅ ተያይዘው የሴቶች ጥቃት ይቁም የሚል እንቅስቃሴ ጀምረው ነው ለዚህ አሁን እንደ ቤስት ኤግዛምፕል ላነሳ የምችለው ለምሳሌ አይስላንድ ነው አሁን አይስላንድን ብታይ በአለም አንደኛ ነው በሴቶችን መብት በማክበር ማለት ነው እዛ ሌሊት አምስት ሰዓት ላይ ወተሽ ሱፐርማርኬት ሄደሽ እቃ ገዝተሽ ትገቢያለሽ። እንደ ሴት ምንም ማንም ዞር ብሎ የሚያይሽ የለም፣ የሚነካሽ የለም። ክራይም ሬቱ በጣም በጣም በጣም ሎ ነው። እና እዚህ ሌቪል ላይ እንዴት ደረሱ ብለሽ ስትጠይቂ ለከፋን አስገድዶ መድፈር ነው እንደ አስገድዶ መድፈር ነው የሚቀጡት የሚላከፉ ሰዎችን ማለት ነው። እዛ ሌቪል ላይ እንዴት ደረሱ ብለሽ የሴቶችን እንቅስቃሴ እንትን ስታይ አንድ ቀን ነው የፈጀባቸው አንድ ቀን ሁሉም ሴቶች ለዛውም ሶሻል ሚዲያ በሌለበት ፌስቡክ በሌለበት ቲክቶክ በሌለበት ኢንስታግራም ትዊተር በሌለበት ዘመን እንዲሁ በፓምፕሌት ተጻጽፈው አንድ ቀን ሙሉ የቤት መበቷም ክሊነሯም ሴክሬታሪዋም አሲስታንቷም ነርሷም ኤቭሪዋን ስራ አንሄድም መብታችን እስካልተከበረ እኩልነታችን እስካልጸና ድረስ ምንም አይነት ነገር አንድ እርምጃ አንራመድም ብለው አንድ ቀን ነው ፕሮቴስት ያደረጉት። በንጋታው ቅዳሜ ከመንግስት ጋር ቁጭ ለው ኔጎሽየት አድርገው መብታቸውን አስከበሩ። አሁን በሴቶች እኩልነት አይስላንድ አንደኛ ነች። በኢኮኖሚ ብታይ፣ በፖለቲካ በስልጣን ብታይ፣ በትምህርት ብታይ፣ በሁሉም ዘርፍ ኦልሞስት የወንዶችና የሴቶች እኩልነት የተመጣጠነበት ሀገር ሆናለች አይስላንድ። ሶ እኔ መጀመሪያ መደረግ አለበት ብዬ የማስበው ምንድነው፣ ሴቶች አንድ ላይ ይብቃ ማለት አለበት። አሁን ብዙ ሰው መረህ መጻፍ አለበት፣ ህጉ መስተካከል አለበት፣ ህዝብ መማር አለበት። ለሰላሳ ዓመት ተማረ ህዝቡ ለሰላሳ ለአርባ ዓመት ተማረ ሲቪክ ኤዱኬሽን የሚባለው ትምህርት እራሱ የማዓት ጀነሬሽኖችን ስለ ጾታ እኩልነት አስተምሯል። ሰባተኛ ክፍል፣ ስምንተኛ ክፍል፣ ዘጠነኛ ክፍል፣ አስረኛ ክፍል ተምሮ የወጣ ሰው በሙሉ ተምሮታል። ይሄን ነገር በየገጠሩ የተለያዩ ሲቪል ሶሳይቲ ኦርጋናይዜሽኖች ከሃይማኖት መሪዎች ጋር አንድ ላይ ሆነው ከሀገር ሽማግሌ ጋር አንድ ላይ ሆነው የግርዛትን፣ ያለ ዕድሜ ጋብቻን፣ ጠለፋን፣ መደፈርን በጣም ብዙ ሪሶርስ የፈሰሰበት የሰላሳ ዓመት የአርባ ዓመት እንቅስቃሴ አለ፣ ኢትዮጵያ ውስጥ አለ። ህዝቡ ተምሯል፣ መርሁም አለ፣ ህጉም አለ። ትንሽ መስተካከል ይፈልጋል እንጂ አለ ህጉ ግን፣ ለምሳሌ ፖሊሱና ዳኛው የማያምንበት ከሆነ ስለዚህ ነገር የፈለገ ህግ ቢጻፍ፣ ይኸው እንደምትሰሚው የአምስት ዓመት ህፃን ልጅ ደፍሮ በስድስት ወር ይታሰራል። ስለዚህ ምንም ይሄ የሚያሳየው ምንድነው? የአዌርነስ ችግር አለ እና የሆነ በቃ የጉልበት እርምጃ ያስፈልጋል ማለት ነው። ህጉ ካልሰራ፣ ማስተማሩ ካልሰራ፣ በሰላም መብትን መጠየቁ ካልሰራ፣ ሴቶች አንድ ላይ ተሰብስበን ማድረግ ያለብን ነገር አለ ማለት ነው። መንግስትም ቆም ብሎ እንዲያስብ፣ ህዝቡም ቆም ብሎ እንዲያስብ። አለበለዚያ ግን ይኸው እንዲሁ እየተወራ ህግ እየተጻፈ ያ ህግ እያልተተገበረ ልጆቻችንን ለዚህ ነገር እየገበርን እኛም ደህንነት ሳይሰማን በሰላም ወተን ሳንገባ በየቀኑ አንጀት የሚያቆስል ዜና እየሰማን ኑሮ ይቀጥላል። የሆነ ሰዓት ደግሞ እየለመድሽው ይሄድና ና እንደነ ህንድ ሀገር ኖርማል ይሆናል። የህፃናት መደፈር፣ ብዙ ነገር ኖርማል እየሆነ ይሄዳል። ስለዚህ አይ ቲንክ ሴቶች ቆም ብለን ብናስብ እና ሁላችንም አንድ ላይ ከለራችንም ቢለያይ፣ ሃይማኖታችን ቢለያይ፣ እድሜያችን ቢለያይ፣ አመለካከታችን ቢለያይ፣ ኢቭን አፕሮቻችን ቢለያይ፣ ባንዋደድ ራሱ አንድ ላይ ይበቃል ማለት መቻል አለብን። በጣም እስማማለሁ። እንዳልሽው ለህብረተሰቡ ግንዛቤ ማስጨበጥ የህግ አፈጻጸሙ ማጠናከር እንዳለ ሆኖ ሴት በራሷ ራሷን መከላከል ለራሷ መቆም አለባት ብዬ አስባለሁ። እና ከዚህ ጋር እያያይዘን እስቲ ስለ ፌሚኒዝም እናወራ። ማለት ፌሚኒዝም ትክክለኛ ሀሳቡ ምንድን ነው? ለምሳሌ ፌሚኒስት ነኝ ካልሽ ፌሚኒስት ነች ትባያለሽ። አሁን ካልሽ ወንድ የምትጠይነሽ ወይ ትዳራቶጅም ነው ተደርጎ የሚታሰበው። እና ትክክለኛ ሀሳቡ ምንድነው? ፌሚኒዝም ትክክለኛ ሀሳቡ ሁለቱም ፆታዎች ወንዶችና ሴቶች እኩል የትምህርት እድል፣ የስራ እድል፣ የስልጣን የመያዝ የመመረጥ፣ የመምረጥ እድል በፖለቲካውም፣ በኢኮኖሚውም፣ በኤዱኬሽኑ በየዘርፉ እኩል የሆነ ሚዛናዊ የሆነ ፍትሃዊ የሆነ አሰራር ልምድ ይኑር ነው የፌሚኒዝም ሀሳቡ፣ ዋነኛ ሀሳቡ። ያው የራሱ እንትኖች አሉት ንዑስ ክፍሎች አሉት። ባህላዊ ፌሚኒዝም፣ ራዲካል ፌሚኒዝም እያልን የምንከፋፍላቸው አሉ። ግን አሁን ላልሽው ይሄ ወንድ መጥላት፣ ትዳር አይፈልጉም ምናምን የሚባለው ነገር ምንድን ነው? አንደኛ አንድ እሳቤ ሲመጣ የሀሳብ ፍጭት ነው አይደለ? ሀሳቤ ነው የሚወደው። አንድ እሳቤ ሲመጣ ሊያፈርስ የመጣው ነገር አለ። አሁን ፌሚኒዝም ሲመጣ ሊያፈርስ የመጣው ነገር አለ። የሚያፈርሰው ምንድን ነው? የወንዶች የበላይነትን ነው። ለምሳሌ ወንዶች ብቻ ከሆኑ ትምህርት ቤት ይላኩ የነበረው ኖ፣ ሴቶችም መሄድ አለባቸው ተብሎ ደግሞ ሴቶችም እዛ ስፔስ ውስጥ እንዲገቡ ይደረጋል። ያኔ በነፃነት ሲማር የነበረ ሰው ከሴት ጋር ሊጋፋ ሆነ ማለት ነው። የሆነ ሊያፈርስ የመጣው ሊነጥቅ የመጣው ነገር አለ። አብዛኞቻችን ፌሚኒዝም ፍትሃዊ ነው ምናምናምናም ልንል እንችላለን፣ ግን ለዛኛው ሰው የሆነ አሰራር ለለመደው ሰው ግን መብት የተነጠቀ አይነት ስሜት ሊሰማው ይችላል። ወንዶች ብቻ መጀመሪያ ትምህርት ቤት በሚሄዱ ሰዓት ሴቶች ትምህርት ቤት መግባት መብት ይጠበቃል ተብሎ ትምህርት ቤት ልክ መግባት ሲጀምሩ በጣም ሴቶቹ ቡሊ ተደርገዋል። ደፍለው የገቡት ሴቶች ማለት ነው። ምክንያቱም የእነሱን እድል የነሱን፣ ምንም እሱ ጋር የነካው ነገር የለም፣ ግን ስሜቱ አለ። የሆነ ነገር እየተገፋው ነው የሚለው ስሜት አለ። ኦፕሬሰር ኢኳሊቲ ኦፕሬሽን የሚባል ነገር አለ። ምክንያቱም ኦፕረስ ማድረጉን የለመደ አካል ኖ ይሄ ሮንግ ነው ብለሽ ስትመጪበት ቶሎ አይቀበልሽም፣ አይደለ? እየገፋሹ እየበደልሹ እየነጠቅሹ ነው የሚመስለው። ስለዚህ ወንዶችን ይጠላሉ ይባላል። ከዛ ደግሞ በዋነኝነት የሚታገለው አባወራዊ ስርዓትን ለማፍረስ ነው። አባወራዊ ስርዓት ማለት ደግሞ ወንዶች ለብቻቸው ውሳኔ የሚወስኑበት፣ ለብቻቸው ስልጣን የሚይዙበት፣ ለብቻቸው ተሰሚነት ያላቸው በባህልም በገንዘብም በምንም ጡንቻው እነሱ ጋር ያለ ስርዓት ነው። ያንን ስርዓት ሊያፈርስ የመጣ ሀሳብ ማንም ሰው ዝም ብሎ አይቀበለውም። ስለዚህ ምን ይደረጋል? መጥፎ ስም ይሰጠዋል አይደለ? አንቺ ወንድ ባትጠይም፣ ተሰሚነት እንዳይኖርሽ፣ ልጆች እንዳይሰሙሽ፣ ማህበረሰብ እንዳይሰማሽ፣ ከዛ ያ ነገር ይዘሽ የመጣሽ ውሳቤ ስኬታማ እንዳይሆን ምንድን የምትደረጊው ሰዎች የማይቀበሉትን ነገር ትቀቢያለሽ ማለት ነው። ይሰጥሻል ያስም ወንዶችን ይጠላሉ። ትዳርን አይወዱም። በጣም ብዙ ፌሚኒስቶች አሉ። በጣም ደስ የሚል ትዳር የሚመሩ ልጆቻቸውን በስነ ስርዓት የሚያሳድጉ እንደውም የሆነ ሀገር ጥናት ተካሂዶ ሰክሰስፉል የሚባለው የትዳር አይነት ማለት ፊፍቲ ፊፍቲ የቤቱ ስራ እኩል ለባልም ለሚስትም ተሰጥቶ እየተጋገዙ ውሳኔ መወሰን ላይም ገንዘብ ማምጣት ላይም ምንም ነገር ላይ እየተሳሰቡ የሚኖሩ እንትኖች ባለትዳሮች የትዳራቸው ስኬት ከፍ ያለ ነው እስኪባል ድረስ በጣም ጥሩ ስኬታማ የሆነ ትዳር ፌሚኒስቶች እየመሩ ያሉ በጣም ብዙ አሉ። ግን ያንን ማንም ማመን አይፈልግም፣ ምክንያቱም ያ እነሱ ያሰቡትን ነገር ስለሚያፈርስባቸው ማለት ነው። ስለዚህ እንግዲህ ይመስለኛል አሁን ትዳርን እንትን ይላሉ ይቃወማሉ የተባለበት ምክንያት አንደኛ ቻይልድ ሜሪጅን እንቃወማለን፣ የሕፃናት መዳርን የፈለገ እሷ ሺ ብትል የፈለገ እናት፣ እህት፣ ወንድም፣ አባት ትዳር ቢል ከ18 ዓመት በታች የሆነች ሴት መዳር የለባትም ትዳር መያዝ የለባት የሚል አቋም ነው ያለ። እሱ ብቻ አይደለም። አሁን እኔ ፐርሰናሊ ፐርና የ22 ዓመት የ23 ዓመት የ21 ዓመት ልጆች ሲያገቡ እራሱ በጣም ነማዝ ነው። ምክንያቱም ምን ያክሉ ነው ደስተኛ ሆነው ስኬታማ ሆነው የሚኖሩት እዛ ትዳር ላይ? እውነቱን እነጋገር ከተባለ ልክ እድሜዋ ከፍ ሲል ሌላ የ21 ዓመት ሴት ፈልጎ የሚያገባ ባል ነው ብዙ ጊዜ የምታገባው ልጅ እና በጣም ያሳዝነኛል፣ ግን ይሄ አቋም አለን። ከዛ ሲቀጥል ደግሞ አቢዚቭ የሆነ ሜሪጅ ማለትም ሚስትየው የምትቀጠቀጥበት፣ የምትሰደብበት፣ ስራ እንዳትሄድ መማር ከፈለገች ትምህርት እንዳትማር፣ ከጓደኞቹ ጋር እንዳትገናኝ፣ የተወሰኑ ነፃነቷን የሚነጥቃት አይነት ትዳርን እንቃወማለን። በእኛ ሀገር ደግሞ ትዳር ማለት ሕፃን ልጅ ያገባ በኛ ሀገር ትዳር ማለት ሚስት የሚደበደብበት። በእኛ ሀገር ትዳር ማለት ይሄ በቃ ጓዳ ውስጥ ድክ ድክ እንድትል እንጂ ሰርታ ገንዘብ አምጥታ የራሷ ድምፅ ኖሯት የራሷ ጉልበት ኖሯት እዛ ትዳር ውስጥ የመቀጠል ባህሉ የለም እኛ ሀገር። ስለዚህ ያንን ስትቃወሚ ኢንጀነራል ትዳርን እየተቃወምሽ ነው፣ ምክንያቱም ከዛ ውጭ ያለ ትዳርን ስለማይቀበል ማህበረሰባችን ማለት ነው። ስለዚህ ይሄ ይሄ ችግር ስላለ ያው ብዙ ስንጥቅ ስንጥቅ ስንጥቅ ምክንያቶች አሉት፣ ግን ዋናው የሚመስለኝ ይሄ ነው። እነዚህ ነገሮችን መቃወማችን ትዳር ተቃዋሚ ያደርገናል። ከዚህ ጋር ማህበረሰባችን ትዳርን እንደ ስኬት፣ ብቸኛ ስኬት ይቆጥረዋል። ለምሳሌ ሴት ልጅ ተምራ ስራ ኖሯት ደስተኛ ሆና እየኖረች ምን ዋጋ አለው ተብሎ ይታሰባል ለምን ስላላገባች እና ስኬታማ ናት ልንል የምንችለው ያገባች ሴት ነች ሳታገባስ ግን በራሷ ደስተኛ የሆነች ጥሩ ነገር ላይ ነኝ ብላ የምታምን ሴት ስኬታማ አይደለችም እንላለን አዎ አይ ቲንክ ያ ከምን የመጣ ነው ለዛች ሴት ቦታ የላቸውም ያ ነው ችግሩ። እሷ ደስተኛ ሆና እየኖረች ነው፣ እንዳልሺው ያሰበችውን ነገር አሟልታለች። መማር የፈለገችውን ተምራለች። መስራት የፈለገችውን እየሰራች ነው። ራሷን ችላ ኢቭን ቤተሰቧን እያስተዳደረች እናቷን አባቷን እያስተዳደረች እየኖረች ነው። ግን እንዳልሺው፣ ያ በቂ አይደለም ለኛ ማህበረሰብ። አንደኛ ጥያቄው ራሱ አንቺ ያንን ትዳር ባትፈልጊው ራሱ እንድትፈልጊው ያደርግሻል። ውይ፣ ብታገቢ መቼ ነው ብታገቢ? አሁን ደግሞ ባል አምጪ፣ አሁን ደግሞ ቦይፍሬንድ አምጪ። ጭቅጭቁ ራሱ ንትርኩ ራሱ ባለሽ ነገር ደስተኛ እንዳትሆኘ ያደርጋል። ግን እነዚህ ሰዎች አንቺ ብታገቢ እነሱ አይደሉም ደስተኛ የሚሆኑት፣ አንቺ ነሽ። መጥፎ ትዳር ላይ ብትወድቂ ስቃዩን የምትሰቃየው አንቺ ነሽ እንጂ እነሱ አይደሉም። ልጅ ብትወልጂ የሚያሳድጉት እነሱ አይደሉም፣ አንቺ ነሽ። የአንቺ ገንዘብ የአንቺ ጉልበት ነው የሚያሳድገው። ምንም በማያገባቸው ነገር እንደዚህ ግብግብ ብለው እዛች ሴት ላይ ኮመንት ማድረግ ፕሬዠር መፍጠር ደስተኛ እንዳትሆን ማድረግ በጣም የሚፈልጉት ለምንድን ነው ብዬ አስባለሁ። ለዛች ሴት ቦታ የላቸው። ምን ያደርጓታል? ወይ ሚስት ወይ እናት ከሁለት አንዱ መሆን አለባት፣ ግዴታ ነው። ያኔ ነው በቃ ከሷ የሆነ ጥቅም እያገኙ እንደሆነ የሚሰማቸው። አለበለዚያ ግን እቺ ሴት ራሷን እየጠቀመች ያለች ሴት ናት። ስለዚህ ለዛች ሴት ምንም ቦታ የላቸውም። ምክንያቱም ለነሱ ሴት ማለት የሚገለገሉባት ስለሆነች ማለት ነው። አሁን አንዳንዴ ስለ ሚስት ስለ እናትነት ምናምን ሲወራ ስታይ ብዙ ጊዜ ምኑ ነው በጣም ጎልቶ የሚታየው ስቃዩ አይደለም ስትደክም ፊቷ ማድያት ሲያወጣ እንደዚህ እናቴ ዘፈኖቻችንን ብትሰሚ ግጥሞቻችንን ብትሰሚ በቃ ስትራግል እናቴ እንደዚህ ሆና እንደዚህ ሆና እንዲያርጋ ምናምን ተብሎ መስዋዕትነቷ ብቻ ሮማንቲሳይዝ ይደረጋል ለምንድን ነው ያኔ ነው በቃ አንቺ ለዛ ማህበረሰብ ጠቀምሽ ተብሎ የሚታሰበው ማለት ነው ከሴቶች ጥቅም ብቻ ስለሆነ የሚፈለገው። ሴቶችን መጥቀም ሳይሆን የሚታሰበው ሴቶች ላይ መጠቀም ነው የሚታሰበው ብዙ ጊዜ። ስለዚህ አሁን ያቺ ሴት የራሷን ስራ የምትሰራዋ ሴት፣ ገንዘብ ያላት ሴት ማንም ሊጠቀምባት አይችልም፣ ብዙውን ጊዜ። ማንም እንዲበይ፣ እንዲውኝ፣ እንዲግቢ፣ እንዲውጪ የሚላት የለም። ስለዚህ ለዛች ሴት ቦታ የላቸውም። ስለዚህ ግራ ይገባቸዋል። ይጠሏታል። ጋለሞታ፣ ቆሞ ቀር፣ ያረጠች አይደለም የምንባለው እና ለዛ ይመስለኛል እኔ ብዙ ጊዜ አንደርስታንድ የማደርገው ያንን ነው የሆነ የሚጠቀምብኝ ወንድ ስለሌለ የሆነ ቁጭት አለን፣ ንዴት አለን እንጂ የእውነት ለእኔ አስበው አይደለም ለእኔ ያስበውልኝ እኔ የኔን ደስታ ፈልገው አይደለም እንዳገባ የሚጨቀጭቁኝ። የት ያቁኛል? የትም አያቁኝም። ማግባት ልፈልግ አልፈልግ የሚያውቁት ነገር የለም። ልጅ መውለድ ልፈልግ አልፈልግ የሚያውቁት ነገር ኢቨን መሆን ትችላለች ወይ የሚለው ነገር ራሱ ጭንቅላታቸው ውስጥ አይገባም። ሴት ስለሆንኩ ብቻ ኮ ሚስት መሆን ይችላለው ማለት አይደለም።